አቶ ሳሚት እንኳን በሰላም መጣህ። ምን ተፈጠረ ቡንያሚን? እውነቱን ለመናገር እኔም ገና እዚህ መድረሴ ነው፣ ግን መንገድ ላይ ሁኜ ዶክተሩ ጋር ደውዬ ነበር። አቶ ጃሃንን ቀዶ ጥገና ክፍል አስገብተውታል። ማለቴ አቶ ሳሚት ምነው፣ ደህና አደለህም ወንድሜ። እስቲ እባክና፣ ለምንድ ነው ዝም ብለህ የቆምከውና? እባክህ እንደዚህ አትሁን ቡንያሚን። የሆነ ነገር አድርግ ልጄ በጥይት ጂሃን በጥይት ተመቷል። አሁን የትርፋ የትረፍ ራሱ ምንም አላውቅም አላውቅም። እንዴት ይሄንን ሁሉ የሚችለው ህክመት እንዳደርግ ነው አምላክ። እንደዚህ አትበል እባክህን፣ ስማኝ ጂሃን እንዴት ጠንካራ እንደሆነ አንተ ታውቃለህ። ይሄንን በደንብ ታውቃለህ አይደለ? አይዞኝ፣ ይሄንን እንችላለን። እንደምንም ይሄን ቀን እናልፋለን። ግን ታስፈልገናለህ፣ ጠንካራ መሆን አለብህ። ትሰማኛለህ አይደለ? ጠንካራ መሆን አለብህ። ደህና ነህ አይደለ ወንድሜ? እባክህን ታረጋጋ። እንደዚህ አት- ተው ወንድሜ ተሽከርካሪ ወንበር ላምጣ። እንዴ ና የእኔ ውድ ወንድም ና፣ ቀስ በል አባይ። ጅሃንን ቀዶ ሕክምና ክፍል አስገብተውታል። አውቃለሁ ልጄ፣ አውቃለሁ። ሶስት ጊዜ ነው የተኮሱበት አባይ። አሁንም ደግሞ አባይ ትለዋለች እንዴ! ወንድምሽ በጣም ጠንካራ ነው። ይህንንም ቢሆን እንደምንም ያልፈዋል። አታስብሽ በጣም ፈርቼ ነበር አባዬ። ክፍሌ ውስጥ ነበር፣ ከዛ ተኩሱ ሰማሁ። ውጭ ስወጣ ወንድሜ መሬት ላይ ደም በደም ሆኖ አገኘሁት። በቃ ውዴ፣ ምን እያልኩሽ ነው? ወንድምሽ ጠንካራ ነው። አይዞሽ፣ ምንም አይሆንምሽ። እባክሽ ተረጋጊ ቡንያሚ የጥበቃ ካሜራ ቪዲዮዎቹ ላይ ያገኛችሁት ነገር አለ? ግን ደናን አይደል እና፣ ማን ነው? አቶ ሳሚት የጥበቃ ካሜራዎቹን አይተን ነበር። እና ታዲያ ማን ነው? ማን? እነዛ ከመንታዎቹ መልክን አስታወስካት? መልክ ነው ያልከው? እ ነው ምንድን ነው የምትለው? የተረገመች ስለዚህ መጡና ማድረግ የነበረባቸውን አደረጉ። በቃ ይሄው ነው። አሁን ቀጥሎ ደግሞ ማን እንደሚሆን አናውቅም። እቀልድአለ ለ እንዴት ስለእንደዚህ አይነት ነገር ቀልዳለሁ? ምነካሽ? እንዴት ተብሎ ምን ማለት ነው ጃኒ? የሞት አፋፍሌ ሆኖ እንደዚህ አይነት ቀልድ ይቀልዳል እ ባለቤቴ ስምሩ ከጣለቻቸው ሁለት ልጆች አንደኛዋ የሆነችው የተረገመችዋ መሌክ ልጅን ለመግደል ሞከረች ማለት ነው። እንደዚ ነው። እነዚህ እርጉሞች ስምሩና እነዛ መንታዎች ዋጋቸውን ያገኛሉ። እነሱ ከመጡብን ጀምሮ የሁሉ መከራ በቤተሰባችን ላይ ወረደ። ለፖሊስ አሳውቃል እንዴ አቶ ኢሳት? የወንጀል ስፍራ መርማሪዎች የጥይት ቀፋዎችን እየሰበሰቡ ነበር ሲወጣ። አይ እንደዛ ማለት አይደለም። ስለ መሌክ ነግረሃቸዋል ወይ ማለት ነበር። አልተናገርኩም፣ አቶ ሳሜት። ጥሩ፣ ጥሩ። እንኳንም አልነገርካቸው። ቡንያሚ፣ ኢሳት፣ ጠብቃችን ጋር ደውል። የጥበቃ ካሜራ ቪዲዮዎቹን ለፖሊስ አሳልፎ እንዲሰጥና ክስ እንዲመሰርቱ እንዲያደርግ አድርግ። እሺ፣ እሺ አባዬ፣ እሺ ይኸው ለጉሊዛር ስጠው አሁኑ የሂሳብ ክፍል ውስጥ እንዲያዩት አድርግ እቺ ወይዘሮ ስምሮ አይደለችም እንዴ ለአንተ ነው የምትሰራው በነገራችን ላይ ጂሃን በጥይት ተመታ ምን ምን አዎ ጂሃን ተተኮሰበት ያውም ሶስት ጊዜ ሆስፒታል ወስደውታል አሁን ኦፕራሲዮን እየተደረገለት ነው ግን ላይ ተርፍ ይችላል እያሉ ነው እኔ ማን ነው የተኮሰበት? ሰው ይታወቃል? አይታወቅም። ሳስበው ደግሞ ገዳዩ የሚያዝ አይመስለኝም። በቃ ወንድሜ፣ ይሄ አትጥፋ። ወይኔ ጂሃን! ወይዘሮ ስምሮ ደህና ነሽ? ደህና የሆንሽ አትመስይም። ጂሃን ማለት እኮ ልክ እንደ ገዛ ልጅ ያሳደግኩት ልጅ ነው። ለመጀመሪያ ጊዜ ሳቅፈው ሶስት ዓመት ላሉ አልሆነውም ነበር። ያኔ አልቀርብ ነበራችሁ። አላወቅኩም ነበር። ይቅርታ አድርግልኝ እባክህ። ወደ ሆስፒታል መሄድ ይችላል። አሁን ትችያለሽ። ምንም ችግር የለውም። መቲ መኪናውን ስለያዘ ሊሸኝሽ ይችላል። ትንሽ ከጠበቅሽ እኔ ራስሽ ተው እባክን፣ መጠበቅ እንኳን አልችልም። በቃ ተረጋጊ ሺ አንቺ አብረሽን ከሌለሽ በጣም ነው የማዝማዝ እኔ ያለ አንቺ ብቸኛ አንቺ ሌለሽበት ጊዜ አልከኛ እንግዲህ፣ በዛ ጊዜ እንደሌለ ነው የሚሰማኝ። ተይ እኔ ልጅ ልጅ ማድረግ አልችልም። አይ አይ፣ አይሆንም። አንተ ላይ እንደዚህ አላደርግም። የምኖር ከሆነ አብረኝ ትኖራለን። ቃሌ ነው፣ አብረን እንኖራለን። አላደርገውም። ምንም ሆነ ምን እንደምትኖር አረጋግጥላለሁ። ቃል ነው፣ አብረን እንኖራለን። ይቅርታ አድርግልኝ። ውይጂሃን ውይጂሃን ውይ፣ ታክሲ ደግሞ የለም። ስለሆናችሁት ነገር በጣም ነው የማዝነው፣ በጣም በእውነት። ፈጣሪ ሌላ አዲስ ቀን ያመጣል፣ አይዟችሁ። የእውነት በጣም እናዝናለን። ምን ረዳችሁ ነገር ካለ ጠይቁን፣ እሺ? አሚን እ እ ዛራ ቤትሽን አበላሸውት። ግን እኛ ማንነታችንን አላጣንም አይደል? ከተጨቆኑት ጎን እንቆማለን። ማ የተጨቆነው እህቴ? ወይዘሮሱምሩናት የውልሽ እህቴ ዛሬ እንደዚህ ከዛ ግን ነገ ሰላም ቢፈጥሩ መልሳ ቀና ብላ መራመድ ትጀምራለች። ከባለቤቷ ጋር ተያይዛ ትሄዳለች። ሀብታም ሰዎች እኮ እንደዚህ ናቸው። እኛ እኛ ነን የተጨቆነው እህቴ። እንደምታየው ቤታችንን አፈረሱት። ምንም ቢሆን ቤታችን ነበር። ላያችን ላይ ያፈረሱት። ይህንን ቤት መዝጋት እንችላለን። ውስጥ መቆየት እንችላለን። እሺ እንዴት እንደዚህ ሊሆን ይችላል? ስሚ፣ ቤታችንን እኮ አፍርሰውታል። ምሶሶ በሙሉ መሬት ላይ ነው። የቀረው ደግሞ ላያችን ላይ ሊወድቅ ነው። ለዛሬ የምናድርበት ቦታ አናጣም፣ እንዲያትኝ። በዛ ላይ ኪሳችን ውስጥ የተወሰነ ገንዘብ አለ። እሺ፣ የሆነ ቦታ ሄደን እናድራለን። ሁሉም ነገር ብልሽሽት ወጥቷል። እሺ፣ ዛሬ ማታ ሌላ ቦታ አደር እንበል። ነገስ ምን እናደርጋለን? ለመሆኑ ከዚህ በኋላ እንኳን የሚተዉን ይመስልሻል? እህቴ፣ በቃ ታነሺ ወደ ኤስፖርታ እንሄድ አይጉል ቤት እንሄድ ኤስፓርታ አው አው ከልዜ ጋር እንኖራለን እሺ በይቶሎ በይ ተዘጋጂ ነይ እንሄድ ማሬ ነይ ውይቼሃን እንዴ ምን አይነት ሴት ነች አይጉል ጋር እየደወልች ነው እንዴ ቤታችን ፈርሶብን እንደሆነ ደግሞ እንዳትነግሪያት ልጅቷን ጭራሽ ደግሞ እንዳታስጨንቂያት። አይ አይ፣ ለእሷ አይደለም። ለምን ብዬ ነው እንደዛ የምላት? ሱምሩ ጋር ነው እየደወልክ ያለሁት። አሁንም ሱምሩ? ስምሩ ትያለሽ እንዴ? አሁንም ሱምሩ አላለችም። ስልክ አታነሳም። ይህኔ ከደንበኛ ጋር ናት። ስሚ እህቴ፣ እኔ ራሴን ለመቆጠብ በጣም ሞክሬያለሁ፣ ዝም ብያለሁ። ግን ይህ ሁሉ መዓት የመጣብን በሱምሩ ምክንያት ነው። አሁንም ስለ እሷ ታስቢያለሽ እንዴ? እንዴ እንዴ! ምንድነው የምታወሪው ዛሃራ? ሱምሩ እዚህ መጥታ ቤታችንን አፍርሰዋለች። ግን በእሷ ምክንያት ነው የፈረሰው። ሰላም ጂያን ሻንሳላን እዚህ ነው አደለ? አዎ አቶ ጂያን ቀዶ ህክምና ክፍል ገብቷል። ቤተሰቦቹ መጠበቂያ ክፍል በዚህ በኩል ነው። አዎ በሱ በኩል ይህኔ። አንበሳ አንበሳው ልጅ ጀግናዬ፣ ጃሃንዬ፣ የእኔ መከታ ጃሃንዬ፣ ወይኔ አበርኩ በቃ ደግሜ ደጋግሜ ነግሬ ነበር ቤት እንዳታስገባቸው ብዬ ስንት ጊዜ ነው የነገርኩ፣ ወንድሜ ወይ ህክመት። እኔ እምቢ ብዬሽ ነበር። ስምሩ ነች ጣልቃ እየገባች ስታግዛቸው የነበረችው። አይገባሽም እንዴ እኔ እንዴት ነው እንደዚህ አይነት ነገር ይሆናል ብዬ የማስበው? ልክ ነህ። እሱስ ጂሃን እንዴት ነው? ቀዶ ህክምና ክፍል ውስጥ ነው አደለ? ሁኔታው እንዴት ነው? ማን ነው ደግሞ አንቺን ያመጣብን? አንቺ ምን ጨነቀሽ? ጂሃን ቀዶ ህክምና ክፍል ሆነ አልሆነም። ጂሃንን ያሳደግኩት እኔ ነኝ መሰለኝ አሪካ ምን ጨነቅሽ? ማለት ምን ማለት ነው? ስሜ አንቺ ደግሞ እዚህ ስትመጪ ትንሽ እንኳን አታፍሪም እንዴ? አሁኑኑ ከዚህች አንተን አደለም ያናገርኩት። ሳሜት እኔ እዚህ የመጣሁት ጃን እንዴት እንደሆነ ለማወቅ ብቻ ነው። በቃ ደግሞ እንደ ጤነኛ ሰው ፊትሽን ታሳያለሽ እንዴ? አታፍሪም? ቆይ አፍረት አልፈጠረብሽም አደለ? ትንሽ እንኳን አይደብርሽም አደለ? በስራት ተናገርሽ ሴትዮ። በለዚያ ግን ምን ምን ምን ልታደርጊ ነው? ምን እያልሽ ነው? ተሳስተዋል እንዴ? ኤሳት እኔ ግን ስንት ጊዜ ነው ላናገር የሞከርኩት? ልጄ እናት መሆኔን አትርሳ እንጂ አንዴም እንኳን ልታዳምጠኝ ፈቃደኛ አልነበርክም። ቆያ እንጂ እናቴ ነሽ አይደል? እናቴ የለኝምን ለምን እንደሆነ ታውቂያለሽ። አንቺን እናቴ ከማለት እናቴ የለኝም ማለት ይቀላል። በጣም ታሳፍራለሽ። ደግሞ አንተም ብሎ ልጄ። ኤሳት በጣም አሳፋሪ ነህ። መቼ ነው ግን ልጆቼ እንደዚህ ክፉ የሆኑት? ቆይ አልገባኝ። ምንድን ነው እየሆነ ያለው? ምንድን ነው በቃይ። ዝም በይ፣ አንተ ወደዚያ። ስሚ፣ ዝም በይ ብዬሻል። አሁኑኑ እንድትሄጂ እየነገርኩሽ ነው፣ ካለበለዚያ አብዳለሁ። ነግሬሻለሁ። ወንድም ያቁም። ኧረ ተው፣ እንደዚህ አይባልም። ቆይ ቆይ፣ ምን አይነት ሰዎች ናችሁ ግን? ስለ ጅያን ማሰብ ባለባችሁ ሰዓት እኔ ጋር ቆማችሁ ትጣላላችሁ አደለ? ማፈር አለባችሁ። እንደውም እኔ ራሴ ፈልጌ ያገኘዋለሁ። ስሚ፣ አባቴ ማን እንደሆነ ንገሪኝ። ምን አባቴ ማን እንደሆነ ማለት ምን ማለት ነው? አባቴ ማን እንደሆነ ማወቅ እፈልጋለሁ? የት ነው ላገኘው የምችለው? ሀሪካ፣ ምን እያልሽ ነው ያለሽው? ምንድነው የምታወሪው? ቆይ አልገባኝም። ምንድነው የምታወሪው ማለት ምን ማለት ነው? ደርሰንበታል። አዎ ደርሰንበታል። ሳይንስ ይዋሻል። በግልጽ በዲኤንኤ ተመዝግቧል። ማን የማን አባትና እናት እንደሆነ በደንብ ታውቋል። ይገርማል። ስለዚህ አሪካን ዴኔ ያስመረመራችሁና ሳሜት አባቷ እንዳልሆነ ተረጋገጠ ማለት ነው አዎ በትክክል አንቺ ግን ምንም የማታውቂ ትመስ ያለሽ አይደል በእውነት ብራቮ ክፋታችሁ ውሸት እስከ መፍጠር ድረስ ከፍተኛ ነው የእውነት ሁላችሁ አብዳችኋል ሰዎች ይህ ሁሉ የአንቺ ስራ እንደሆነ እርግጠኛ ነኝ የአንቺ ስራ ነው እኔ ምን ላደርግ እችላለሁ እኔ ላይ ላብራቶሪ የምሰራው ዴኔ መመርመር እችላለሁ ምን ላደርግ እችላለሁ? የእውነት ግን የሳታንተም እንደዚህ ነው የሚሰማ ንገረኝ ውሸት ሴት እዚሁ ጋር ነው ያለችው እስከ ዛሬ ድረስ ቁጭ ብላ ስታሴር የነበረችው እሷ ነች፣ እሷ ራሷ ነች። ስምሮ ይሄ ሁሉ ሰው ተሳስቷል እያልሽ ነው። ስለዚህ አንቺ ጥሩ ሰው ነሽ፣ እኛንን ክፉዎቹ አይደለም። እንደውም ትሰሚኛለሽ፣ አንድ ነገር ልንገርሽ። ማናችንም ብንሆን ልጆቻችንን ልጆቻችንን የትም ጥለን ከሰው ደብቀን ለዓመታት አልተቀመጥንም። እኔ በህይወቴ አንድ ሰው ከድቻ አላውቅም። ባለቤቴን ራሱ በቆሪት ተመልክቸው አላውቅም። በነገራችን ላይ ዋጋ የሌለች ሰው ነሽ፣ እሱን እንድታውቂልኝ ይፈልጋለሁ። ትሰሙኛላችሁ፣ እኔ ማንንም ሰው አልከዳውም። አባትሽ ሳሜት ነው ያንተን ቢሆን እንደዛው። ግን ትልቁ ጥያቄ እንዴት ባሳድጋችሁ ነው እንደዚህ የሆናችሁት የሚለው ነው። በንዴት ውስጣችሁ ቆስሏል። በጣም ትልቅ ጥፋት አጥፍቻለሁ። ከአባታችሁ ጋር ብዙ ዓመት በትዳር መቆየቴ የህይወቴ ትልቁ ስህተት ነበር። አዎ ብዙ ስተቶችን ሰርቻለሁ፣ አምናለሁ። በተለይ ደግሞ ቤቴ ውስጥ አንቺን ማስገባት ትልቅ ስተት ነበር። እሱ ቤቴ እኔ ቤት ነው ባክሽታ። አንቺ ደግሞ ምን ልሽልኝ፣ አባቴ ማን ነው? ይህን መናገርሽ ይቆጭሻል በኋላ ሪካ። እናንተም በዚህ መንገድ በማሳደግ እኔም በጣም ቆጭቶኛል። እናንተም ደግሞ በኋላ እውነታው ላይ ስትደርሱበት በጣም ትቆጫላችሁ። ሁላችሁ እኔ ላይ ያደረጋችሁት በጣም ይቆጫችኋል። ከአንቺ ጋር ደግሞ ፍርድ ቤት እንገናኛለን። ታያለሽ። ሁልጊዜም ቢሆን ሰዎችን የምትይበት ጭቃ ውስጥ ነው የምትገቢ። ሱምሩ ምን አለሽ? ታያለሽ፣ ይግመት ታያለሽ። አረ ቀጥ እንጂ ጨርሽ። ይደፋር ነሽ እኮ አያልቅብሽ። ፍርድ ቤት አልሽ? እስቲ ያሳየ በደንብ ተመልከችኝ። ስሙ፣ ሂጂ ውጭ እያልኩሽ ነው። ልጄ የሞት አፋፍ ላይ ነው። ስለዚህ የባክሽ ለእሱ ስቲ እንኳን ሂጂልኝ። ከዚህ ሂጂ። አሁን ያንቺን ጭቅጭቅ መስማት አልፈልግም። እንደዛ ከሆነ ልጆች እናት ስም ዝም ብለ ከምታጠፋ

ወንድሜ እጅ ላትሰጥ ትችላለች። እኮ ትሰጣለች፣ ሴልቹክ። መንታዎቹን በደንብ ነው ማውቃቸው። በተለይ ሜሌክ እልህኛ ነች። ፈጣሪ ከክፉ ይጠብቃት። ወይ ራሷ ልትጎዳ ትችላለች፣ ወይ ደግሞ እጅ ትሰጥና ትናዘዛለች። ብቻ እኔ ቶሎ ማለት አለብን። እዚህ ይጠብቀኝ። ሰላም ይቅርታ አድርጉልኝ። እኔ ኮሚሽነሩ ማናገር አለብኝ። እኔን ማናገር ትችያለሽ፣ እኔ አግዝሻል? አይ እኔ እሱን ማናገር አለብኝ። ቢሮ የት ነው ያለው? ከፊት ያለውን ተቀምጠሽ ጠብቂ፣ ለኮሚሽነሩ አሳውቀዋለሁ። እሺ እሺ ልታናግርኝ እንደፈለግሽ ነግረውኝ። አዎ፣ ኮሚሽነር አንድ የምናዘዘው ነገር አለኝ። ስሜ ሜሌክ ቻክርጃ ይባላለሁ። እና ዛሬ እኔ መሌክ፣ እህቴ! ወይ መሌክ፣ የት ነበርሽ አንቺ? ስንት ሰዓት ሙሉ ስፈልግሽ ነበርኩ። ወንድም ታሲን? አዎ ወንድምሽ ታሲን። አሁን ለዚህ ብለሽ ነው እዚህ ድረስ የመጣሽው? በማይሆን ነገር የኮሚሽነሩን ጊዜ ልትፈጅ ነው አይደል? ወይ አንቺ ልጅ፣ ምንድነው የሚሻለሽ ግን የኔ ውድ ምንድን ነገረው አንተ? ማን? ውይ ይቅርታ አድርግልኝ ኮሚሽነር። ኮሚሽነር እኔ ታሲን የኒሸርል ይባላሉ። ስምህን ሰምቻለሁ። በይቀጥ እያዳመጥኩሽ ነው። በአሁኑ ልቤን ሰበርሽው። ስማይ ኮሚሽነር፣ ይቅርታ አድርግልኝ። ነግራ ይሁን አይሁን አላውቅም። ምንም ያደረገችው ነገር የለም። ተሳስታ ነው። እኔ ቅድም ጮኩባት፣ ስቆጣት ነበረ፣ ግን እሷ አልገባትም። እዚህ መጥቼ የምከሳት መስሏት ነበረ። ለዛ ነው ወደዚህ የመጣችው። እዚሁ መጥታ ራሷ የተፈጠረውን ነገር ልትነግር ፈልጋ ነው። የጥፋተኝነት ስሜት ስለተሰማት ነው። አይ መሌክ፣ ለምንድን ነው እንደዚህ የምታደርጊው? ምን አይነት ነገር ነው እያደረግሽ ያለሽ? እህቴ ወንድሜ፣ እንግዲህ እዚህ ድረስ ከመጣች አይቀር ሁኔታውን ታስረዳኝ። እሺ ታስረዳለች፣ ታስረዳለች። ግን ዝም ብሎ ጊዜ መፍጀት ነው። ለዛ ነው ተራ ነገር አይደለም እንዴ። መሌክ፣ መሌክ፣ የእኔ ውድ መሌክ እኔ ነኝ፣ ዙሪ እኝ፣ አትጨነቂ። ያለፈው አልፏል እህቴ፣ ምንም ማለት አይደለም። ሰው ከሚሞት እቃ ቢሰበር ይሻላል፣ አይደል? አይደል? እንዴ ኮሚሽነር፣ ነገ ለሚሰራ መኪና ይሄ ሁሉ ነገር አስፈላጊ ነው? ለምንድን ነው የምታለቅሺው? አታልቅሺ፣ ምንም ማለት አይደለም። ማልቀስሽን አቁሚ። ወንድሜ፣ እኔ እኮ አቶ ታሲን፣ እስኪ ታስረዳብት እሺ። ታስረዳሃለች። አስረጁ፣ አስረጁ፣ አስረጁ ባይ፣ አስረጁ፣ አስረጁዋ። የወንድም ታሲንን መኪና ያለ ፍቃዱ ወስጃ አጋጭሁት፣ በይው አወደምኩት፣ በይው። ኮሚሽነር መሌክ የኔ ሠራተኛ ነች፣ ከልጅነቷ ጀምሮ የማውቃት፣ በጣም ነው የማስብላት። ዛሬ ጧት እኔን ሳጠይቀኝ ገበያ ለመውጣት የእኔም መኪና ይዛ ሄደች። እኔ ወንዙ ጋር ነው የምኖረው፣ እዛ ደግሞ ጭጋግ አለ። ብቻ ከቤት ስትወጣ ድንገት ተጋጨች፣ ቡም። በቃ መኪናው ምንም አልተረፈም። ድምፁ ኃይለኛ ነበረ። ምንድን ነው የሰማሁት ብዬ ወጥቼ ወደ መኪናው ስጠጋ አየኋት። በዛ ሰዓት በጣም ተናድጄ ነበርና ሳላስበው በደንብ ጮኩባት፣ ግን እሷ እኔን አልተረዳችኝም። እኔ ለእሷ አስቤላት ነው። መኪና ዕቃ ነው፣ ዛሬ ቢበላሽ ነገ ይሰራል። ብቻ ደንግጣ አለቀሰች አለቀሰች አለቀሰች። በጣም አዝና ነበረ። ከዛ ፖሊስ ጣቢያ ሂጄ እናዘዛለሁ ብላ ለሰዎች ተናግራ ወጣች። ከዛ እነሱም ለእኔ መጥተው ነገሩ። እንደዛ ነው እህት። ልትናዘዥ የነበረው ይሄንን ነው። ግን ወንድሜ እኔ እኮ መክፈል አለብኝ። ተጎርቷን ላይደል ወይ? እህቴ በደንብ አዳምጭኝ። ሰው ከሚጠፋ እቃ ሺ ጊዜ ይጥፋ። እሺ፣ በቃ ለመኪናው ጥገና ወጪውን ከደሞዝሽ ላይ ይቀንሳል። በየወሩ ትከፍያለሽ። ሰማሽ አይደል? አንቺ ከምትጎጂ እቃው ይጎዳ እያለሽ ነው። ከደሞዝሽ ይቆረጣል እያለሽ ነው። ኮሚሽነር ይሁል፣ በጣም ይቅርታ፣ ሺ ስላስቸገርኩ። በጣም ይቅርታ አርግል። አመሰግናለሁ። በድጋሚ ቅርታ። ወጣቶች እኮ እንደዚህ ናቸው። አቶ ታሲ አንተ ውጭ ልጠብቀኝ ትችላለህ? አንዴ ከእሷ ጋር ላውራ። ነው እንዴ? እሺ እሺ፣ በቃ ውጭ እጠብቅሻለሁ። እሺ፣ ውድ ስምኝ እህት፣ ምንም የሚያስፈራሽ ነገር የለም። ይህ ሰው እያደረገች ነገር አለ፣ እውነቱን ንገሪኝ።